አሰላም አለይኩም አረህምቱላሂ በረካቱ ሰላም ሰላም ብያለው። ውድና የተከበራችሁ የኢትብ ተከታታዎች እንዲሁም ክርስቲያን ወገኖች ይህም አሁን የጥብስ አሰራር ዘላቸው መጣሁት። ትንሽ ነው ለሚያሀን ነው። ዘወቴና ግል ስጋን ጨምር ያለሁም በጣም ሰላም ዛያና በስላለሁን ከዚህ ቀይ ሽንኩርት ከራይ ሱሜ ተቆረጣለን። እንደዜና ከዚህ ፍልፍል ሮሚ በቀይ መረብ ጠዋለን። ከዚህ ደግሞ ነጭ ሽንኩርትና ዝንጅብል አለን። ከዚህ ቃሪያና ሮዝመሪ አለኝ ማለት ነው። እንደዚህ አድርጌ በዚህ

በዚህ መልኩ እየሰራሁኝ ነው። እንጀራ እንጋግራለሁ። እንጀራውን እንለካዋለሁ። ቃጣይ ከዚህ እንጀራ ጋግሬያለሁ። ጋግሬ ከዚህ ከኪሱ ዘርግቼ ሙሉ በሙሉ አድርጌ ከጠረፍኩ በኋላ ወደዚህ ወደ ሳህን አድርጌዋለሁ። ሙቀት ስለሆነ እንደበላሽብኝ በጣም እንዲበርድ ምክንያት ከፍቼ ትተዋለሁ። እንጀራ እስከ መጨረ ከመጀመሪያው እስከ መጨረሻው የሆነ መሰለ ነው። ትናንት መጀመሪያዋ የሆነ መሰለ እንጀራ ጋግሬያለሁ።

ሰዓታትችሁን ሰጥታችሁ ለምትከታተሉ ዶኩሜንት ደግሞ አብሪቨር ስለምትችሉ ተከታታዮች በጣም በጣም አመሰግናለሁ። ላሳለን በአጋጣሚ ከዚህ እንግዲህ እንደነገርኳችሁ ነገር ኳችሁ ቀይ ሽንኩርት፣ ቃሪያና ሩዝ ነው ያለኝ የጥብስ ቅጣለ ማለት ነው። ከዚህ ዝንጅብልና በደቃቆ ተተጨነጥ ሽንኩርት ከሪ ትርስ ደሮሚ ቢጫው እና ቀዩ ከዚህ ቀዩ ሽንኩርት አለ ተጨምሯል፣ ማለት ነው ከበስተረው ይሆናል። አሁንም ገና ነው፣ ትንሽ ይጠራዋል። አብሮ ግን መብሰል አለበት፣ እንደዚህ ማለት ነው መብሰል አለበት። ምክንያቱም ሽንኩርቱ መጀመሪያ የጨመርሽው ሽንኩርቱ ብስል እንደገና፣ ከዛ ሽንኩርት ጣዕም ይታጣል። እሱን ሽንኩርት ዘስሎ የሱን ሽንኩርት ጣዕም እንዳይጠፋ ነው በኋላ የጨመርኩት። እንደዚህ ሞክሩት። በጣም ምርጥ አሰራር ነው ወራሽ አለኝ ትንሽ ምድህ አለኝ፣ አንድ መያዣ አለኝ። ምግብ ቤቱ በጣም ትንሽ ነው፣ ምክንያቱም መያዣው አንዱ ስለሆነ ምግብ

እንደዚህ አድርጌ ስለጨርሻለሁ እሱ ጋር አዘጋጅቼ ተመልሼ እመጣለሁ። እና ውደትዬ ይኸውም በመሰለ መልኩ አቅርቢ ያለህም ምግብ እ ጥብሴንም እንደዚህ ታብሻ አዘጋጅቻለሁ። ትንሹ አድርጌያለሁ። አሁን እፈልጋለሁ። እና ሞክሩት። ይህ በመሰለ መልኩ እየሞከራችሁ ትላችኋለሁ። ትንሽ ከምሰራው ትንሽ ስጋ ልምልማና ስቸ ነው የሰራሁት። ይህን ይመስላል። ኑን ብላ ብላአፊያ እያላችሁ ኑን ብላ ይህን ይመስላል። እንጀራዬን ለብዙ ቀን ይበቃኛል። እንደዚህ ግሬታ ኖርኩኝ። ቢስሚላሂ እረህማን እረሂም። ምን ብላ እላቸዋለሁ? ውዶች በጣም በጣም ነው የሚጣፍጠው። በጣም ለዚዝ ነው። ጀርቡት ያላቸዋለሁ። አብሽሩ በሌላ ቪዲዮ እስከምንገናኝ